እኔ ለአንቺ ተሳቀኩ። እግዚአብሔርን ቢቀርብሽ ይሻል ነበር እናቴ። ምን ሆነሽ ነው አንቺ አንቺ መጀመሪያ ላይ እዚህ ቲክቶክ ላይ በምን ታቃለሻል? አልመሰለሽ። ቲክቶክ ሊዘጋ ነው ሲባል ከሴጋው ጋር ጌም መጫወት የለብሽም ነበረ። ዝም በይ ማለት እኔ ዝም ነው የምለው። እኔ ዝም ዝም ማለት እኔ አስተያየት ነው እንጂ የተሰጠውትኝ የከሌ ብሔር የከሌ ብሔር ብዬ እኔ እኔ እኔ እኮ ከአንድ ቤት ያውጣም ነገር፣ ምክንያቱም ይሄ ነገር ለእኔ ያማችዋል እንደ ዝም በይ ማለት እኔ ምንም እኮ ልል አይደለም። ገርማይ ነው እንጂ ጎንደሬ ነኝ ብላ ስትናገር አፍሬ ነው እንጂ ለሷ እንጂ እኔ የጎንደር ህዝብ እንዲነው እንዲነው እያልኩ እኮ አይደለም። ምንም አይደሉም፣ ሰዎች ናቸው። ዝም ብሎ የሚኖሩ ሰዎች ናቸው እንደ ማንኛውም እናንተ ናቸው። አይናችሁን የምታተኩሩት ዝም ብላችሁ የተነሳችሁ ጂጂ ክያ በምን እንደተዋረደች ታውቃላችሁ? እዚህ ቲክቶክ ላይ ከጋ ቲክቶክ ሊዘጋ ነው ተብሎ የዛሬ ዓመት አካባቢ ጌም መጫወት የለባትም ነበር። ጌም መጫወት የለባትም ነበር ጌም ስትጫወት ያ ትልቅ ቅሌት እዚህ ቲክቶክ ላይ የተከናነበችው የዛኔ ነው። አሁን ደግሞ የባሰ ቅሌት ይሄ ይሄ እኔ እግዚአብሔርም ስንት አመቷ ነው? ሰው እድሜያችን እየገፋ ሲመጣ ማስተዋል ማሰብ ጭንቅላታችን በትክክል እየሰራ ይመጣል ሲባል ነው። እኔ እኔም ሴት ልጅ ራሱ ከሀያ ቤት ሰላሳ ቤት እየጣፈጠች ከሰላሳ ቤት አርባ ቤት እየጣፈጠች የሚባለው እውነትም በራሴ አይቼዋለሁ። ሀያ ቤት እያለሁና ሰላሳ ቤት አሁን ደግሞ ወደ አርባ እየተጠጋገሁ ነው ለውጥ አለው። የእሷ እኔ ማን ማን ይደግፈኛል ብላ ነው የትኛው። በስመ አብ እኔ ላንቻፈርኩ። እናቴ እናቴ ይሄ ትልቅ ልጅ ነው። እኔ እንዴት አድርጌ እንደምረዳሽ ባላቀም፣ ጅጅ አሁን የተናገርሽው ቃላት በጭራሽ በጭራሽ። ወስደውኝ አሳድገውኝ ነው በዚህ ገብቼ በዚህ ወጥቼ ቢቀርብሽ ስ እናቴ፣ ምን ሆነሽ እንደዚህ በቅሌት ላይ እንደ ወረዲ ተቃለሻል፣ እንደገና በቅሌት ላይ ቅሌት ታመጫለሽ እንዴ? ቺ ምን ትላለች? ርስ ምክ እንደዚህ አይነት ነገር ጠብቀኛ ቦ ሎቸሩ መድሃኒዓለም፣ እኔ እንደው ፈጣሪ ነው የምለምነው እዚህ ቲክቶክ ላይ እንድቹ ሀናቡ ብልግና ወሬ ታውራለች። እግዚአብሔርን እግዚአብሔርን አውራለሁ ገና የሆነ የማስተካከለው ነገር ስላለኝ እንጂ የሆነ ነገር አስተካክዬ በስነ ስርዓት ፕሮግራም ይዤ ቁጭ ብዬ ስለ ፖዚሽን ስለ ምናምን ስለ ሴቶች ስሜት ስለ ወንዶች ስሜት ምናምን የሚያውቁ ሰዎች እያስገባው ገና በሚገርም በሚገርም ፕሮግራም አውራለሁ። አውራለሁ ሳውራ አድርጉ ብዬ ትውልድን እንዲህ እንዲህ ነገር አድርጉ ብዬ ትውልድን አላስተምርም። ምንም ምንም ነገር ሰዎችን የሚጎዳ ነገር ሳላደረግ ግን ስለ ስሜት ስለ ሴክስ ስለ ሴት ልጅ ስሜቱ አመጣጥ እንዴት እንደምእዚህ ሁሉም ነገር በስነ ስርዓት ፕሮግራም ሂጄ መጥቼ አውራለሁ። አላቆምም ማለት ነው። የሚቆም ነገር አይደለም። አይቆምም። አውራለሁኝ። ሳውራ ደግሞ ትውልድን በሚያበላሽ መልኩ አይደለም። አውራለሁ አውራለሁ አላቆምም። ማወቅ ያለባችሁ ነገር አናቡ ስለ ሴክስ ስለ ስለ ፖዚሽን ስለ ምናምን ታቆማለች ብላችሁ የምታስቡ ከሆነ ኖ ኖ ኖ ኖ አላቆምም። እንደውም በኢትዮጵያም ሆነ በዓለም ዙሪያ እታወቃለኝ ኢትዮጵያንሽ እንዲያውቁኝ ነው ማረገው እንደውም ሴት ልጅ ስሜቷ ሲመጣ እንዴት እንደምን እሱ ነው ወደፊት እናየዋለን። አላቆም ታቆማለች ብላችሁ ከሆነ ከዛ ሌላ ደግሞ ረገጣ ደግሞ የሚመቸኝ ነገር ካለ ህጻናትንና ማለት ነው ብሔራችሁን ዘራችሁን ሃይማኖታችሁን በማይነካ መልኩ እንዲሁም ደግሞ ልቅቅ ያለ ናስቲ የሆነ ስድብ በሌለበት መልኩ ከመራገጥ ወደኋላ ኋላ አለን። ይህንን ታቆማለች እንዳትነ አላቆም። በአሁን ሰዓት ይህንን ነው። አቆመች አቆመች አናም ሁሉን ነገር አቆመች ከተባለ ደግሞ መጽሐፍ ቅዱስ ይዤ መጥቼ ወይም ወደ እግዚአብሔር ተጠግቼ እድሜ የም እየገፋ ስለመጣ ወደ እግዚአብሔር ተጠግቼ መጽሐፍ ቅዱስ ይዤ መጥቼ የእግዚአብሔርን ቃል ላስተምራችሁ፣ ድንገት በዚህ ነገር አቋሜ ሊቀየር ይችላል እንጂ ከዛ ውጭ አቋሜን እንደማልቀይር ወቁ፣ እንዳታስቡት ግን እንደነዚህ እንደነ ጅጅ ዕለት ከዕለት እለት ከለት ቅሌት የማይሰለቻቸው እለት ከለት እፍረት የማይሰለቻቸው የማይሰለቻቸው ሰዎች እነሱን አየሁ። አፏን መልታ ጎንደሬ ነኝ ብላ ስትመጣ እኔ ተሳቀኩ። ለሷ እኔ እኔ ለራሴ ራሱ ክብሬ፣ ኧረ በስመ አብ፣ ኧረ ቢቀር ይሻላል። እናቴ እንዴ! ጊፍቱስ ለብር ሰው፣ ለብር ጊፍትም ቢሆን ቢቀር ይሻላል። ፍምስናም ባይቀጥል ይሻላል፣ ቢቆም ይሻላል። ሁሉ ነገር ቢቆም ይሻላል

ከዚህ በፊት ያወሩት ለዚህ እኮ ነው። ስሜታዬ አትሆኑ። አሁን እኔ ምን እላችኋለሁ? ስሜታዬ አትሆኑ። ስሜታዬ መሆን ያለባችሁ እማማ ለልቲ ትደግኑት። በሕግ አምላክ በሕግ አምላክ። ምን ነው የምታውቂው? ወንዳለ እንደ ሂጅና ሀና ቡን ሳሚልኛለች ሰው አለ እንዴ? ይበቃል። በሕግ አምላክ እና ማለት ነው። ኧረ ላውራ በበቃ ቆይ። እንዴ እግዚአብሔር አመሰግናለሁ። ለልቲዬ እንዴ እግዚአብሔር ይስጥልኝ። እንደው በዛ ወፍራሙ ዲሽ ስራ እየሰራች ነው እናቴ። ስሪ ስሪ ስሪ እናት፣ እንደዚህ አይነት እጅ እንደውም ቆንጆ ነው። የእኔ ራሴ ይሄው ጥፍሬ ተሰባብሮ ምናምን፣ እኔማ ስር ሁሉ አውጥቷል ጅማት ሁሉ ተገታትሯል። በዚ አንቺም በዛ በወፍራም እጅሽ እኔም ጅማት ባወጣው ስራ እጃችን ስራ እንሰራና ማለት ነው ህይወታችንን እንቀይራለን። ምንም ማንንም እንገፋለን። የአሜሪካ ኑሮ ይቀለናል። አንድ ቀን ያንን ወፍራም እጅሽን በደንብ አርገሽ ተጠቀሚበት፣ ደወሪ እና ማለት ነው ምን ልነው ይራሳሉ ይራሳሉ። አይ ቲንክ ለመፈመስ ለመፈመስ ከሚያደርጉት ነገር አንጻር ይሁን በመፈመስ ለመቀጠልኩ ይሁን እኔ ምን እንደሆነ ግን እኔ ለሶስታችሁም ልንገራችሁ። አሁን በየቀኑ እየመጣችሁ ስትቀባጥሩ እየተዋረደች ነው። ሴግም ይሻላል እዛው ጴንጤዎቹ ጋር ሴግም ደግሞ ማለት ነው ከጴንጤዎቹ ደግሞ እርግፍ አርገት የተመተ ወደ እንዳትመጣ የኔ ጌታ፣ በውርደት ላይ ውርደት እንዳትጨምር። ቅሌታችሁ እየበዛ ነው። ውርደታችሁ እየበዛ ነው። ስማም ከዚህ ጠብቃችሁ፣ ሁላችሁንም ከዚህ ጠብቃችሁ እዚህ ሶሻል ሚዲያ ላይ ካላችሁ ሰዎች ተሳዳቢ ከሆናችሁ አለ ተሳዳቢ መሆን መብታችሁ ነው። ፖለቲከኛ ከሆናችሁ በሀይ በቃም ፖለቲካ ቆመናል ብላችሁ ማቆም መብታችሁ ነው። ግን ትልቅ ትልቅ ፖይንት ኦሮሞ ነኝ ብለሽ ስትጨቃጨቂ ቆይተሽ ጎንደሬ ነኝ፣ ከዛ ደግሞ ከጎንደሬ ትዘይና ትግሬ ነኝ፣ ከትግሬ ዘላችሁ እረፉ፣ እረፉ። ይሄ ጥሩ አይደለም፣ ጥሩ አይደለም፣ ጥሩ አይደለም። እኛ ሁላችሁንም በአራቱ አቅጣጫ ብሔር ብሔረሰቦችን እንወዳችኋለን። እኔም ሆነ እኔን የመሳሰልን የሸገር ልጆች ሁላችሁ ምንም እንወዳችሁ ችግር የለብን። ግን ለምትዋረዱ ሰዎች ያው እንደ ማስጠንቀቂያ ነው። ፊንገር ፊንገር የየንማ እኔ አሁን ማለት ነው ፊንገር የምመክርሽ ነገር ለአንድ ወር ምናምን ጸበል መሄድ አይጠበቅብሽም። ጸበል አያስፈልግሽም። ጸበል እፈልጋለሁ ካልሽ ራሱ ቤትሽ ውስጥ ጠዋት ጠዋት እየተነሳሽ የቦንቧን ውሃ ከፍተሽ ተጠመቂ እናቴ፣ ተጠመቂ። በራስሽም እኔ አሁን እዚህ አሜሪካን ሀገር ጸበል የትባቱ እንዳለ ስለማላቅ ከየት አባት ያመጣለሁኝ ጸበል? ምን አደርግ ነበረ በፊት እንደመጣው የአሜሪካን መንፈስ ሲያስጨናንቀኝ፣ የልጆቼ ባናት ባናት ወልጄ ሆርሞኔ ተዛብቶ ወገቤ ቀና ጎንበስ እያልኩ ኑሮ ምር ሲለኝ፣ ብዙ ታምር ታሪክ ያሳለፍኩ ሴት ነኝና ሲመረኝ በጠዋት በጠዋት እንደው በቃ ለመ ጸበል ጸበል ሂጄ ልጠመቅን ብዬ አስብና ማን ነው እኔን የሚጠምቀኝ? ወይ ደግሞ ሂጄ ስጠምቅ ቢጮህስ አሁን ላይ ያለው ጠቅላላ ሰይጣኑ ቢጮህብኝስ ብዬ ስለማስብ ሰው ፊት ትጮኬ እንዳልዋረድ ስለምል በጠዋት እነሳና ልጆቼን ባሌ ምንም ቧንቧውን ሳይጠቀሙ ተነስቼ ያንን ቧንቧ ከፍትና ትወጣላት ትወጣም ብዬ ራሴን እጠምቅ ነበር ጌታ እራሴን እጠምቅ ነበር። ኧረ ስንት ታምር ሰርቻለሁኝ፣ ብቻዬን ጨልዬ ራሴን በትኩስ ውሃ በቧንቧ ለብባለ ለብባላለ በሞቀ ባልሞቀ ራሴን ጠምቄ ጠምቄ፣ የአሜሪካን ኑሮ ምድር አድርጎኝ እሱን ሁሉ አሳልፍ ያለሁ ጌታ እንምላችሁ እና ፊንገር አንቺ ደግሞ የኢትዮጵያ ውሃ ቆንጆ ነው፣ ፍሬሽ ነው። ያው የኢትዮጵያ ኑሮ ኦሪጂናል ምናምን ኦርጋኒክ ምናምን ምንለው ነገር አላል የቤትሽን ቧንቧ እዚያ የተከራይሽበትን የሌሊቱ የቤት ያው የአፓርታማው ሰው ሳይከፍተው ተነስተሽ ከፍተሽ፣ እናቴ ሰው አንቺን ቄስም ማንም ፓስተር፣ እሱን ውሃ ከፍተሽ አናትሽ ላይ እያደረግሽ ለአንድ ለሁለት ሰባት 7 አስራ አራት ማለት ነው ለሱ ተጠመቂ ተጠመቂ ብቻሽን ተጠመቂ፣ ንስሓ እየገባሽ ተጠመቂ፣ ንስሓ እዚህ ሶሻል ሚዲያ ላይ ያወራቱን ሁሉ የራስሽ አለኝ ግን ብዙ ነገር አውርቻል። ይሄ ለራስሽ በራስሽ ንስሓ እየገባሽ ተጠመቂ ድንገት ማለት ነው ቄስም ማንንም ሳይወጣ እግዚአብሔር አይቶ ሊያወጣልሽ ይችላል። በላይሽ ላይ ያለው ምክንያቱም ይኸው እሙ የምትባለው ማን ተፈተሽ ማለች፣ ሰላሳ ቪዲዮ አለ ስትል ነበር። ደግሞ መታሳቅሽ ሰላሳ ቪዲዮ አለ፣ ገና ሰላሳውን እለቃል እያለችሽ ነው። ብትጠመቅ አይሻልም? ግን ወገን እራሷን በእራሷ ትጠመቅና እንስሳ ትግባ፣ እኛ ምን አገባን? ምክንያቱም ፊንገር ማለት እኛ የፊንገርን ቪዲዮ ስናነባው ማለት ነው ስናዳምጠው፣ ይኸው እሷም አለች እምትለቅልንም አለች ሌሎችም፣ ሌሎችም ሲለቁልን የፊንገርን ስናዳምጠው ከመጀመሪያው ከአንድ ጀምረን እስከ አስር እንበለው በቁጥር አንድ ሁለት እያለን በስነ ስርዓት ነው የምናዳምጠው። ፊንገር ደሞ ከአስር 10 ጀምር እንዲህ ገልብጣ ነው መሰለኝ ቪዲዮዋን የምትሰማው። ገልብጣ ቪዲዮዋን ስለምትሰማ ምን እንዳውራች፣ ምን እንዳለች፣ ምን እንደተናገረች እኛ የምንሰማው እሷ ስለምትገለብጠው ነው መሰለኝ። ምክንያቱም የምታወራው ነገር ሙሉ ሰዎችን ፖለቲከኛ በዚህ ገብታችሁ በዚህ ይወታችሁ። ስለ እሷ ራሷ ኃይለኛ ፖለቲካ፣ እሷ ራሷ ኃይለኛ ፖለቲካ። እንደውም ትላንትና ደግሞ እንትና ለልቲቤት ስሰማ የነበረው ምንድነው የኤርፖርቶቹን አትሳደብ። እንግዲህ አሁን እነዛ ኤርፖርት ውስጥ የተሰበሰቡ ኤርፖርት ውስጥ የተሰበሰቡ ምን አደረጉሽ እናቴ? ተሸክሞ እቃችንን ተሸክሞ እኔ እራሱ ወደ ኢትዮጵያ ሲገባ ሻንጣይን ተሸክሞ መኪናው ውስጥ ተከተው፣ ብር ነው በቃ፣ ቅፈላ ነው ቅፈላ ነው፣ ቲፕ እንድሰጫቸው ከውጪ ነው ስፔሻሊ፣ ከአሜሪካ ከመጣን ፓስፖርታችንን ምናምን ያሉ ሊቀፍሉ ስለሚፈልጉ ምናምን ዶላር ምናምን ያምራቸዋል። ተሸክሞ ምን ብለው ቆሞ ስለ ስለ አገለገሉሽ፣ እነሱን ሰልሽ ሀናቡን፣ ሀናቡ አስቀያሚ ናት ትላለች፣ ያንን አታይም ሴትዮዋ ሰውን ፖለቲከኛ የምትለው ፖለቲኳን ስለማታይ ነው። ፖለቲከኛ መሆኗ ነው። መልክ ስለ መልክ የምትሳደቡ መልኳን ቆማ የምታይ ይመስለኝ። ቪዲዮ ላይ ሁላችሁም ዙም እያረጋችሁ ሀናቡ ውሸታ ምንሽ ካላችሁ ዙም አርጉና። ይሁን በስማ የምታየው ነገር በሙሉ ተገላብጦ ነው። ጭንቅላቱ አይሰራም በትክክል። እንደገና ሀናቡ ልጆች አሏት ደግሞ ልጆች አሏት ብላ አንቺ እኔ አራት ልጆቼን እንገርሽ ፊንገር እኔ አራት ልጆቼ እኔ አሁን ማለት ነው አይደለም፣ አንድ ልጄን ጡት እያጠባው ልጄ ጡቴን ሲጠባ ሲጠባ ስለ ሴክስ ላስብ ቀርቶ ማለት ነው። አራቱ ልጆቼ በአራቱ ማቅጣጫ ጡቴን ቢጠቡ ምን እንደሚሰማኝ ታውቂያለሽ? ፊንጋር ልጆቼ ጡቴን ቢጠቡ አጥቢ እንስሳ መሆኔን የእናትነት ስሜት ነው የሚሰማኝ። እነዚህ ልጆች ጡቴን ጨርሰው አጡንቴን ሊመጠምጡ ነው ብዬ እንደዛ ያልኩኝ። እንደገና ደግሞ ዘ ሴም ታይም ብለሲንግ መሆኔን በቃ ሴትነቴን አንደኛ የሴትነት ክብሬ ስለሆነ አምላኩ ያመሰግናለሁ ብዬ ፈጣሪ ላመሰግን እችላለሁ፣ እንጂ ልጄ ልጄ ጡቴን እንዲህ ስትጣባ እኔ የወንድ ልጅ እቃ አላስብም። ስሜት አይመጣም። ምንም ምንም አይነት በጭራሽ ስለ ሴክስም ሆነ ስለ ወንድ ልጅ ላስብም ለገና ምንም ነገር በጭራሽ፣ የማይሆን ነገር። አንቺ እኮ አትጠጭ ወይም ሴትዮ እጥተሽ ነው የዛኔ ስለ ጡት ያወራሽው። ደግሞ ትላልሽ። ጋይስ ታቀላችሁ አይደል? ታቀላችሁ ልጆቻችሁ ጡታችሁን ሲነካኩ ምን አይነት ስሜት? ምንም ማንን እኔ ነው አይሰማኝም። እኔ ልጆቼ ጡቴን ሲጠቡ የእናትነት ስሜት ነው የሚሰማኝ። እኔ ልጆቼ ጡቴን ሲጠቡ እኔ ዝቅ ብዬ ሳያቸው፣ አንዳንድ ልጆች ጡት ሲጠቡ ህጻናቶች ታያላችሁ፣ እንዲከፍ እያሉ እያዩን ነው የሚጠቡት። የእናትነት ስሜት እንጂ የሚሰማኝ፣ እኔ የማንም ጋለሞታ ወንድ የእሱ እቃም ሆነ ከእሱ ጋር የአልጋ ላይ መሰራ ምንም አይታየኝ። ታውቃላችሁ፣ የሚሰማችሁትን የሚሰማችሁት ምንድን ነው የሚሰማችሁን ስሜት ምንም አይሰማንም እናቴ እኛ ትክክለኛ እናቶች እንደዚህ አይነት ስሜት አይሰማንም ለምን ትላለች እቺ ያንን ብለሽ ያን በተናገር አንድ በትሽ ትመጪና እ ሀናቡ ባለጌ ስነ ምግባር የሌላት እናቴ ምን ላይ ነው ስነ ምግባር የሌለኝ ተይ ተይ የገለበትሽ አታንብ ሴትዮ ምን ቆይ እንዴት አድርገን እናንተ ወዳጅ የምትሏት አትነግሯትም ወይ ሊዬ በሏት በቃስቲን በስ በስሟ አድንገራችሁ ሊዬ ሊሊዬ ነው ሊሊዬ ብላችሁ በጣም ብዙ ፋውል እየሰራሽ ነው እዚህ ቲክቶክ ላይ ኦር ሶሻል ሚዲያ ላይ፣ ተይ ተረጋጊ፣ ይቅርብሽ ይባላል እንጂ አብራችሁ ከሷ ጋር የሆናችሁ እንዳትርቂ፣ ሊጥሉሽ ነው፣ ከሶሻል ሚዲያ ላይ ያጠፉሽ ነው አይባልም፣ አይባልም። ምክንያቱም ልጅቷ የምትናገረው ነገር አታውቅማ። ወይም እናንተ ላኩላት ቪዲዮዋን ከዚህ በፊት ምን ምን ስትል እንደነበር ላኩላት። ያንንም ቪዲዮዋን አይታ ራሷን ትታዘብ። ወይም እኔ እንደሚመስለኝ ከሆነ ቪዲዮሽን ራሱ የምታይ አይመስለኝም፣ አይመስለኝም። ይሄ ትልቅ ትልቅ ቅሌት፣ ትልቅ ትልቅ መዋረድ፣ ትልቅ ትልቅ አለማስተዋል ይባላል። ይሄ ደግሞ ሊመጣብኝ ነው። ይሄ አለፈኝ ህብስማ እሱን እያየሁኝ ትልቅ ትልቅ የሚለው ላይ ቆዩ። ጌታን አረተው መከራው ስለ መዳን ያለ አሁን ምን ትላለች? ቤታየሁ እስከምትጠይ ያለችን ሰምታችኋል። አንቺ ህዝብ ዘንድ እስከምትጠይ ድረስ አልፋታሽም ይሄን ያህል በቃ ሰው እንዲጠላ በህዝብ ዘንድ እስከምትጠይ ብለሽ ማውራትሽ እኮ ማለት በቃ ለምን ዋይ፣ ቤታዩ ሰው እንዲጠላት ምን ምን ያስፈለገ ቤታዩ? ከዚህ በፊት ያጠፋችውን ጥፋት አቁማ የተናገረችው ነገር የሚደብር ካለ እሱን አቁማ በራስዋ ሙድ የምትጫወት ከሆነ ለምንድነው ሰው እንዲጠላት እስከምትጠይ ድረስ ላንቺ ማውራት አላቆምም። ምን ማለት ነው ያ ዋይ? እሷ እንድትጠላ አንቺ ምን አስፈለግሽ? ያ ለዚህ ኮኑ ቅናት ምን እንደገና የሰዋል ታሻፍጃለሽ፣ የሰዋል በውስጥ ታናገረልሽ፣ የሰዋል እንዲንዲ ትያለሽ ካልሽ እኔም ራሱ ውስጥ ቤት ታዩ ልተቻት እንዲ እንዲ አድርገሻል ብዬ ቤት ታዩ ልነገራት። አሉ አሉ አደረግሽ አደረግሽ ሳይሆን፣ በኤቪደንስ አምጪልን እንየው እንየው ማንን እንዳዋራች የማንም ባል እንዳናገረች ምን ምን ማስረጃ አላት አሳይና፣ አንችልን ዝም ብለሽ አሉ አሉ እያልሽ ያንቺ ቢጤ የሆርሞን መዛባት ያለባቸው ዲፕሬሽን ጭንቅላታቸው አይምሯቸው ልክ ከማይሰሩ ሴቶች ጋር ተቀምጠሽ አሉ አሉ አሉ ከምት ቤታዩ ይሄንን አድርገሻል፣ የሰው ባል ሚስትየው ይችትና ባልየው የሆንና የሰውየውን ፕራይቬት ይዘሽ ጊፍት እንዲሰጥሽ አድርገሻል፣ እንዲህ እንዲህ እንዲህ እንዲህ እንዲህ አድርገሻል ካልሽ ምን ታደርጊልሽ መሰለሽ ጠቅላለ ከነ ሚስትዮው አምጭልን። ባልየው አስገድዳ ጊፍት የምሰጠው ሰው ካለ እሱንም አምጭልን። ሁሉም ነገር እኔና እኔ ራሴ ቤታዩን ልናገራት። አሉ አሉ አሉ አሉ ይሄ የቀናት መንፈስ ነው። ሰው እስከሚጣላሽ የምትዩ ነገር፣ አንቺ በተናገርሽ ቁጥር እኔ ለእሷ ድምፅ እየሆንኳት ነው። ውሸትሽን ነው እልሻለሁ። እኔ ራሴ ነበሯን የቤታዩ ተከራካሪ እኔ እንደሆንኩ ታውቂያለሽ፣ እዚህ ላይቭ ላይ እየገባሁ የምናገረው። ከዚያ ደግሞ አሉ ሌሎቹም አይደል። ስለዚህ አንቺ ማስረጃ አምጪ እንመንሽ። የትኛውን ባል ነው ያሻፈደችው? የማንንም ፕራይቬት ነው የያዘችው? የማንን ቀይዛ አስገድዳ ጊፍት ተቀበላለች? አምጭና እንየው። አታስመሲ ሰው እንዲጣናት። ካለ ምንም ምክንያት ተነስተሽ የቅናት መንፈስ ይዙሽ በቃ ተሸንፈሻል፣ ተሸንፈሻል? አለቀ ደቀቀ። እናንተ ሷን ፊት እኔ ዝንጀሮ ይላሉ እነዚህ ኢትዮጵያኖች። አማርኛ እንዳበጁሽ ትበጃለሽ እንደሚባለው። አማርኛ እንዳበጆች ምንት ያለሽ ነው ትተረጉሚያለሽ እንደሚባለው ስንተረጉሙ ዝንጀሮ ያንን ለሁለት ተከፍሎ የተመላለጠ ቂጧን ሳታይ የጓደኛውን ቂጥ አይታ ትስቃለች የሚባለው ነገር ፊንገር ባንቺ ላይ ነው እየተፈጠረ ያለ፣ ባንቺ ላይ ነው የሚፈጠረው። ምክንያቱም አታይ አንቺ ምን እንደምታደርጊ፣ ምን አማን እንደሆንሽ፣ ምን እንደሆንሽ ከጭንቅላትሽ አንስተሽ እስከ ግር ጥራ ጣትሽ ድረስ ማንነትሽን በደንብ ስለማታይ ትብልሽ፣ የሚታይሽ ብቻ የኛ ነው። ሀናቡ እነዚህ እንደዚህ ስነ ምግባር የሌላት እናቴ ስነ ምግባር የሌለኝም መልኩ የትኛው ጋር እንደሌለኝ አምጪና ሳይኝ፣ በማስረጃ ሳይኝ። ኢትዮጵያስ በጠቅላላ ከአንቺ ጋር ጦርነት መፍጠር አለበት። ወደ አይምሮሽ ተሰብስበሽ ስነ ስርዓትሽን ካለሽ የአንቺና የጂጂክያ የጂጂክያ በትላንትናው ቀን በቅሌት በግድንግዱ እዚህ ሶሻል ሚዲያ ላይ ታይቶ በማይታወቀው በግድንግዱ የቅሌት መዝገብ ነው የተጻፍሽው። እናቴ እኔ እንግዲህ አላቅም ያረቢ ጌታአንጌ፣ ተረጋጊ፣ ቀስ ብለሽ አውሪ እና ልተንፍሳ። በቃ ጨረስኩ፣ ወሬ ጨረስኩኝ፣ ጌታን ጨረስኩኝ። ሀናቡ ለምንድነው አግሬሲቭ ሆንሽ የምታውል? እንደዚህ ነው የማውራው። ይሄ የኔ ማንነቴ ነው። እንዲህ ነው የማውራው። ቀስ ብዬ ማውራት አልፈልግም። ሀናቡ ለምን ትጮያለሽ? መጮህ ስለምፈልግ ነው መጮህ ሀናቡ ለምንድነው ቁጡ የምትሆኜው? ቁጡ ሆኜ ስለተፈጠርኩ እንዲህ ነኝ። ልጨናነቁ፣ አትደነባበሩ። ስለሀናቡ አወራር ምናምን ነገር ብዙ አያስጨንቃችሁ። ሀናቡ በቃ የምታረዩን ነገር አቁሚና ስለ ቤትሽ፣ ስለ ቤት ጓዳ ጎድጓዳሽ፣ ስለ ልጆችሽ፣ ስለ ባልሽ፣ ስለ ኑሮሽ፣ ስለአንዋንዋርሽ ቤት አለሽ የለሽም፣ በማስረጃ አሳይ ለምትሉ ሰዎች ቤት የለኝም። አራት ልጆችን ከባሌ ጋር እዚህ መኪናው ስለማኖሩ ስለ ትዳርሽ እንዴት ነው? ትዳሬ ትዳር ነው። ትዳር ሆኖ እየቀጠለ ነው። እናንተ እወጣለሁኝ በቂ ጤላብህ እስከሚንጠበጥብ ስራ ሰራለሁ። መቼስ እንደምታዩት ይሄ ኦፊሴ ነው ብዬ ተናግሬያለሁ። ግዴታ ተሽከርካሪ ወንበር ላይ ቁጭ ብዬ አራት አምስት ኮምፒውተር አስቀምጬ ተላላኪ ጸሐፊ አስጻጻፊ የለም እኔ እና መኪናዬ እና ስልኬ በቃ አለቀ። ህይወታችን እንደዚህ ነው። ከዛ ስልኬ ላይ የሆነ ነገር ሲመጣልኝ ከኦፊሴ እወጣና ወደ ስራ፣ ከዛ ደግሞ ስራ ጨርስና ወደ ኦፊስ። ይሄ ኦፊሴ ነው ለኔ ምንድነው የምነግራችሁ ምንድነው የምትሰራው አሜሪካ ላይ ትሉኛለችሁ ምንም አልሰራም በቃ ዝም ብዬ ነው የምሰራው ሀኒ ኡበር ኡበር አይደለም ግን ኡበርም ቢሆን ኖርማል ኡበር ሰራተኞች አሉ አዲስ ውበር ነው የምትሰራው ማን ነው የረቢ ጌታ ዝም ብላችሁ ኑሩ ትንፍስ በሉ ደግሞ እኔ ስለ መድኃኒዓለም ውሃ እንደዚህ ከመውጣቴ በፊት አሁን ቅናትም ልትሉ ትችላላችሁ እንግዲህ ያላቀም የዱባይዋ እናቴ ተሰድብሽ አይደለም እማዬ አይዞሽ ተረጋጊ በረገጣ እንዳሸነፍኩሽ ኦሬዲ እጅ ሰተሻል። ስለዚህ ትቹዋለሁ። እኔ ያው እዚህ ዝም ብዬ ሰውን አልችልም ካለ ዝም ብዬ ምረግጥ ሴት አይደለሁኝም፣ ግን ማለት ነው ምን ሆነሽ ነው? የምን ኤአይ ነው ይሄ? ኤአይ ዘንድሮ ጉዳ መጣ። ስንት አይነት ኤአይ ነው ያለው? እናንተ ስንት አይነት ኤአይ ነው ያለው? ወይም ኤአይ ማጠቃቀሙን ማወቅ አለባችሁ፣ ልክ እንደ ፊልታል። አሁን ይቺ የዱባይዋ ማለት ነው፣ ብሉ ቀሚስ አበባ ነው የሆነ ዲዛይን ባለበት በሱ ላይ ማለት ነው ወደ ኋላ ዞራ ቂጧን እያሳየሽ በአጭር ቀሚስ የለቀቀችው አንድ ግሯ ቀጠን ብሎ ጠቆር ብሎ አንድ ግሯ ወፈር ብሎ ወደኋላ ወጣ ብሎ በዛ ላይ ቀሚሱ እናቴ ያቂጥ ያቂጥ እንዲህ እንዲህ የመጨረሻ ከርቢ ከርቢ እናቴ ማንን ነው የምታታልው እኛን ነው ራስሽን ነው ማን ነው እያታለልሽ ያለሽ ወገን አይታችሁታል አሁን ይቼዱ ባይ የለቀቀችውን እኔ ነው ወይስ ማንን? በእሱማ አሁን ትቀናናላችሁ ወይስ የኤአይ መቀናናት ጀመራችሁ? አይ እግዚአብሔርን ካያችኋት ማለት ነው። በኤአይ ማው መቀናናት ጀምሯል እርስ በርስ። እዚህ ጋር እኮ በስነ ስርዓት እኮ እየተቀናንቁ ሴቶች እኮ ጉድ እያመጡ ነው። ኤአይ አየሁትኝና እንዴ አልኩኝ ለጓደዬም። እኔናም ጓደዬም አወራንበት። አንድ ጓደኛም አለችኝ፣ እኔ እና እሷም አወራንበት። ምንድን ነው አለች እሷ፣ አላት እንደውም አንዱ አግሯ ወደ ውስጥ ገባ ብሎ አንደኛው አግሯ ወጣ ብሏል አለች ዙም አደርጓለሁ፣ አንደኛው ደብዘዝ ብሎ ወደ ውጪ ያ ያንቺ ግር አይደለም ማለት ነው፣ እናቴ ያንቺ ግር የሰው ግር ነው እሱን ያደረገችው። በዛ ላይ ፊትሽን ራሱ እንኳን አየው፣ ያው ከአንቺ ቤት ፔጅ ያ ቪዲዮ ያ ፎቶ ተለቀቀ እንጂ ፊትሽ ራሱ አይታይም። ጠቅላላ። ወይ እንዲህ በቃ የመጨረሻ አካርቢ ሆነች፣ ያበደች ቺክ መሆኗ ነው። ከኋላ በቂጥ እንደዚህ ብድ ብሏል፣ እግሯ ወደ ውስጥ ገባ ብሏል። እንዴ አልኩኝ ቢቀርስ ቢቀርስ አሁን ምን ልንል ነው ዱባይዋ? ይሄ እንዲነብሽ እንዲተቀየርሽ እንድንልሽ ነው? አስማተኛ ነሽ እንድንልሽ ነው? ወይም ወንዶቹ ዋው እንዲሉሽ ነው? ወይም ደግሞ ድንገት ምኞት ነው፣ እንዲህ ብሆን ጥሩ ነበረ እንዲሆኝ ብፈጠር ጥሩ ነበር ብለሽ ምኞት ነው? ምንድነው? እንደዚህ አይነት ኤአይ አንቺ ላይ የሌለ ቅርጽ አምጥተሽ እዛ ላይ መክተትሽ ምንድን ነው እሱ ነገሩ? አረ በስማ አረ ተው ተው እንደገና ደግሞ የሆነ ላይ ደግሞ ፊትሽን ፊትሽን እናቴ እዚህ ጋር አጥንት እንደዚህ አውጥተሽ አጥንት የመጨረሻ በቃ ባለ አጥንቷ የመጨረሻ ሼፕ ያለው በኤአይ ተወጣጠርሽ እኮ። ማይ ውይ ውይ ውይ! ኤአይ ውጥርጥር አድርጎሽ በቃ ሌላ ሰው ሆን ሽብን እኮ ቢቀርስ፣ ቢቀርስ አሁን ማን ነው የሚታለለው? አሁን ማን ነው? አሁን እናንተ እኮ ለማታፍሩ አሁን ወዳጆቿም ደጋፊዎቿም የምትባሉት እኮ ዋው አምሮብሻል ልትሉ እኮ ነው ያንን ፎቶ አይታችሁ። ማናት ኤአይው ነው አምሮብሻል ልምትሉት ወይስ እሷን ነው? እንዴትስ እንደዚህ አይነት ቪዲዮ ይለቀቃል ወገን? ለኤአይውም እኮ የኔ ቆንጆ እንትን አይዬ እንዴት ስታምሪ ይዘሙ ዛሬ እዚህ ጋር እና እዚህ ጋር አይታችሁታል እንዴ? አጥንቶ የመጨረሻው ወጥቶ ምናምን በፊትዋ በቅርጽ በምናምን መችስ። እርግጠኛ ነኝ አንቺን ሳይሆን ኤአይው ነው ዋው ቢትፉል ካሉ እሱን ነው የሚሉት። እንደገና ምን ስቲ ሰሞሽን ከዛ ሄለን ከምትባለው አጋ ገና ገና በፋራሹት ነው በምናምን ከፕሌን ላይ ስወርድ ገና ከፕሌን ላይ ስወርድ አሳያቸዋለሁ። ገና ቀጥል ድብን ትላላችሁ። ማን እሱንም በኤአይ ነው በፋራሹት እንደዚህ ስትንደረደር የምታሳይ እሱንም በምንድን ነው? ቆይ ስትወርጂ እኔ እናቴ እኔ የምትቀሙ ሰዎች ካላችሁ እውነት ሞት ይሻላችኋል። እኔ አሁን አንቺ ገና በከፕሌን ስወርድ አሳያቸዋለሁ። ስቲ እኔ ፕሌኑን ራሱ እያሽከረከርሽ እንዴ እያልሽ ወደ ታች ብትወርጂ እኛ አልከና የምትናገሩት ነገር ወቁ። የምታወሩት ነገር ወቁ። ሰው አስቀናለው፣ ሰው ምን አላለው እያላችሁ የምታወሩት ነገር በሙሉ በጣም ይደብራል፣ ያስጣላል። እና ይቅር፣ ይቅር ማይ እናቴ። እንደ ምክር ነው እንደ ታላቀት እንዳለልሽ። የእድሜያችን ነገር እንኳን ማን ታላቅ ማን ታናሽ እንደሆነ ግራ ጋብቶኝ ስለሆነ በፊት ታላቅሽ እንኳን ይመስለኝ ነበር፣ ግን አሁን አላቅም፣ ታላቅ ስለመሆኔ ራሱ አላቅም። ግን ይቅርሽ እናቴ ይቅርብሽ።